ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰበር ዜና፣ ዶናልድ ትራምፕ ለኢራኑ ፕሬዝዳንት አያቶላ አሚን የማስጠንቀቂያ መልእክት ጻፉ። በተጨማሪም ኮንጎና ሩዋንዳ ለረጅም ጊዜ ሲጠበቅ የነበረውን የሰላም ስምምነት በዋሽንግተን ተፈራረሙ። ጋምቤላ አራት ሴቶች በደቡብ ሱዳን ታጣቂዎች ታፍነው ተወስደዋል። የጋምቤላ ክልል ፖሊስ በአንድ ዓመት ብቻ አስራ ስድስት ህጻናቶችና በመቶች የሚቆጠሩ ከብቶች በታጣቂ ቡድኖች ተወስደዋል። የጋምቤላ ክልል ፖሊስ ኮሚሽነር ኮሚሽን ኮሚሽነር ኦጎላ ኡዱቲ ለቲክቫ ኢትዮጵያ እንደተናገሩት በትናንትናው ዕለት ከቀኑ ሰባት ሰዓት አካባቢ በአኝዋክ ብሔረሰብ ዞን በጎጊ ወረዳ ተዶ በሚጠራው አካባቢ የሙርሌ ታጠቂ አራት ሴቶችን አፍነው መውሰዳቸውን ተናግረዋል። ሙርሌ የተሰኘው የደቡብ ሱዳን ታጠቂ ቡድን ከ14 እስከ 27 ዓመት ወደ ክልል ውስጥ ያሉ አራት ሴቶችን ወደ ፒኞዶ ከተማ በመጓዝ ላይ እያሉ ተኩስ በመክፈት አፍነው እንደወሰዳቸውም የገለጹት ኮሚሽነሩ አስቀድሞ በአካባቢ የነበረው ጎግ ወረዳ ፖሊስ አባላትና ሚሊሻዎች በኋላም የፌዴራል ፖሊስ የሀገር መከላከያ ሰራዊትና የጸጥታ መዋቅር ጋራ ግብረ ኃይል ታፍን የተወሰዱትን ለማስመለስ ቡድኑ እየተከታተሉ መሆናቸውንም አስታውቋል። የደቡብ ሱዳን የሚንቀሳቀስ የሙርሌ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ እያፈነ እንደሚወስድም የተናገሩት ኮሚሽነሩ ኦጉሎ በጸጥታ ኃይል ኦፕሬሽን ከተመለሱት በስተቀር አብዛኞቹ እንደሚገድልና ሱዳን ወስዶ ለጉልበት ስራ እንደሚሸጣቸው መረጃዎች እንደሚያደርሷቸውም ገልጸዋል። ኮሚሽነሩ አክለው በ2017 ዓ ም ብቻ 16 ህጻናት እና በመቶዎች የሚቀጥሩ ከብቶች በእነዚህ የታጠቁ ቡድኖች ተዘርፏል ሲልም ለቲግቫ ኢትዮጵያም ተናግረዋል። የነዳጅ ዋጋ በነበረበት ይቀጥላል። ሚኒስትሩ የሐምሌ ወረ የነዳጅ ምርት የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠና የትስስር ሚኒስትሩ ገለጸ። የሐምሌ ወረ የነዳጅ ምርቶችን የችርቻሮ መሸጫ ዋጋ ከዛሬ ሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረው የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን አስታውቋል። ሚኒስትሩ የነዳጅ ማደያዎች እና ኩባንያዎች በነዳጅ ውጤቶችና ግብይቶች አዋጁን በአሰራር መመሪያው መሰረት ውሳኔውን ተግባራዊ እንዲያደርጉ አሳስበዋል። የትግራይ ክልል ጊዜ አስተዳደር አቶ አለም ገብረ ዋህደን በምክትል ማዕረግ የፕሬዚዳንት ፖለቲካ ጉዳዮች አማካሪ አድርጎ ሾመ። ሹመቱ በምርጫ ቦርድ የተሻረው ንባት በጊዜ አስተዳደር ካቢኔ ያለውን ቦታ እጅግ ከፍ አድርጎታል። በጊዜ አስተዳደሩ ካቢኔ ያለውን የተፎካካሪ ፓርቲዎች ከቦታ ሶስት አይበልጥም። ከሰኔ አንድ 2017 ዓ ም ጀምሮ በትግራይ ጊዜ አስተዳደር ፕሬዚዳንት ታደስ ወረደ ሌተናል ጀኔራል በምክትል ፕሬዚዳንት ማዕረግ የፖለቲካ ጉዳዮች አማካሪ ተደርገው የተሾሙት አለም ገብረ ዋህድን ከጦርነቱ በፊትና አምና 2016 አመተ ምህረት ናስ የተካሄደ ህገወጥ ነው የተባለው የህወሓት ጉባኤ ድረስ የድርጅቱ የፖለቲካ ጉዳዮች ኃላፊ በመሆን ተሰርተዋል። በተጨማሪም ከጦርነቱ በፊትና በኋላ ከአምስቱ የህወሓት የፖሊሲ ቢሮዎች ቢሮ አባላት አንዱ በመሆኑም ሰርተዋል። በተካሄዱ ጉባኤ ደግሞ ከነበሩት የኃላፊ ቦታ ወረዳዊ ህወሀት የማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርባቸውም ቆይተዋል። ከያዝነው ወር ጀምሮ ደግሞ በጊዜ አስተዳደር የከፍተኛ ኃላፊነት ቦታ ማግኘታቸውን ተከትሎ የደብረ ጽዮን ህወሀት በሌ ጀኔራል ታደሰ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንደሆነ መችሎታል። ምንጭ ቲግቫ ኢትዮጵያ የዓለምን ስርዓትን ትቀበላለህ አሊያም የሚመጣብንም ትቀበላለህ። ትራምፕ ለአያቶላ ሀሚኒ ፕሬዚዳንት ትራምፕ ኢራንን በድጋሚ ያስጠነቀቁ ፕሬዚዳንት ኢራን ጦርነቱን አሸነፋለች የሚባለው ውሸት ነው ሲሉም አጣጥለዋል። ትራምፕ የኢራን ጠቅላይ ሚኒስትር አያቶላ የሚገኙበት እንደሚያውቁ የተናገሩ ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገልጿል። እስራኤልም ሆነች አሜሪካ ጦር የእሱን ሕይወት ሊያጠፉ ስለሚችሉ አልነግራቸውም ብለዋል። ይሆን እንጂ ኢራን ወደ ዓለም ስርዓት መመለስ አለባት አሊያ ነገሩ ለእነሱ አስከፊ ይሆናል ሲሉ ተደምጠዋል። ትራምፕ ላይ አቶ ላሀሚኒ ባስተላለፉት መልእክት የዓለም ስርዓትን ትቀበላለህ አለሊያም የሚመጣብህን ትቀበላለህ በማለት አስጠንቅቀዋል። ኢራን የጦር አዛዦቿንና የኒክሌር ሳይንቲስቶቿን ቀበረች። ኢራን በእስራኤል ጥቃት የተገደሉበትን የጦር አዛዥና የኒክሌር ሳይንቲስቶችን የቀብር ስነ ስርአት ፈጸመች። በሁለቱ ሀገራት መካከል ለአስራ ሁለት ቀናት በዘለቀ ጦርነት እስራኤል ባደረሰችው ጥቃት ለተገደሉት የጦር አዛዦችና የኒክሌር ሳይንቲስቶች መንግስታዊ የቀብር ስነ ስርአት ዛሬ ቅዳሜ ያደርጋለች ሲል አልጀርዚራ ዘግቧል። የተኩስ አቁሙ አራተኛ ቀኑንም አስቆጥሯል። በጋዛ በምታቀርበው የምግብ እርዳታ ውስጥ አደንዛዥ ዕፅ ተገኘ። በጋዛ አሜሪካ በምታቀርበው የምግብ እርዳታ ዱቄት ውስጥ የኦክሲድ የኦክሲኮድን እና የኖርኮን ክኒኖች እና አደንዛዥ ዕፅ መገኘቱን የጋዛ ባለስልጣናት አስታወቀ። የጋዛ ባለስልጣናት ሚዲያ ቢሮ ጂኤምኦአር አርብ እለት በአሜሪካ የሚደገፈው እና በእስራኤል ወታደራዊ በሚስተዳደረው የጋዛ ሂዩመታሪ ፋውንዴሽን ጂኤችኤፍ ለተራቡ ፍልስጤማውያን በተከፋፈለው ዱቄት ከረጢት ውስጥ ኦክሲኪዶ እና የኖርኮቲክ ክሊኖች መገኘታቸው ተገልጸዋል። የጋዛ መንግስት የሚዲያ ጽህፈት ቤት በወጣ መግለጫ በጋዛ ከሚገኙ የአሜሪካ በአሜሪካ ከሚመራው የእርዳታ ማከፋፈያ ቦታዎች ለፍልስጤን በተከፋፈለው የዱቄት ከረጢቶች ውስጥ የኦክሲኪድኖ ክኒኒ መገኘታቸውን ሚድሊስት ና አናዶሉም ዘግቧል። ባለስልጣናቶቹ ለዜና ምንጮቹ እንዳሉት በምግብ ዱቄት ውስጥ የተገኙ ክኒኒዎች ና ደንዛጅ ጽዎች ሆን ተብሎ የተጨመሩ ናቸው፣ ይህም በጋዛ ህዝብ ጤና ላይ ቀጥተኛ ጥቃት ነው ብለዋል። ባለስልጣናቱ ለተሰፈሰቡ አስከፊ ወንጀል እስራኤል ሙሉ በሙሉ ተጠያቂ ያደርገዋል። የእስራኤል የደቡባዊና መካከለኛ የጋዛ ላይ አራት የእርዳታ መከፋፈያ ጣቢያዎችን ለማቋቋም እቅድ የደደፈች ሲሆን ይህም እቅድ ፍልስጤማውያንን ከሰሜን ጋዛ ወደ ደቡብ ለማፈናቀል ያለመ ነው ብለዋል ሲል አናዶሉ ዘግቧል። ለረዥም ጊዜ ሲጠበቅ የነበረው የኮንጎና ሩዋንዳ የሰላም ስምምነት በዋሽንግተን ተፈራረሙ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ለአስርተ ዓመታት የዘለቁን አስከፊ ግጭት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን ተፈራረሙ። በአሜሪካ ውስጥ ፕሬዚዳንት ዶናልድ ትራምፕ አማካኝነት የተፈራረሙት ይህ የሰላም ስምምነት አሜሪካ ከኮንጎ ብርቅዬ ማዕድናት ተጠቃሚ እንድትሆን ሊያደርጋት እንደሚችል ተገልጿል። በሁለቱ ጎረቤት ሀገራት የተደረሰው የሰላም ስምምነት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚዋጉ ታጣቂ አጣቂ ቡድኖች ውጊያ ማቆም ትጥቅ መፍታትና ተዋጊዎች ወደ መደበኛ ህይወት መመለስን ያለመለው ስምምነቱ በተመለከተ ዝርዝር መረጃ አልወጡም። በቀጠናው አሸማጊነት የተጀመሩት የሰላም ስምምነቶች ከዚህ ቀደም ቢሽቅ ቢካሽቁም የአሜሪካና የኮንጎ መሪዎች ስምምነት ከአሁኑ ትልቅ ድል ሲሉ ማሞካሻታል።